ሲል የሰማሁት እውነት ነው? ማለት ነው። ማን ነገር? ቆይ እኔ ላስረዳው። ምንም አታስረች። ጤነኛ የሆነ ሰው ይህንን ነገር በፍፁም ሊያደርግ አይችል። ኪራ፣ ያደረኩት ነገር ልክ ባይሆን ግን ደግሞ ቆይ፣ ወይ እናትየው ፊት ሄደላ አስረዳ። ወይ ወይ እንዴት መስለች

ክቡራትና ክቡራን አድማጭ ተመልካቾች ውድ የእሸት ቲዩብ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላም ጤና ይብዛላችሁ። እነሆ ዛሬም በአዲስ ቪዲዮ መተናል። ተወዳጅና አዝናኝ አስተማሪም በሆነው በጽናት ድራማ ክፍል አንድ መቶ አንድ እነሆ በዚህ ቪዲዮ ሙሉ መረጃ እናጋራችኋለን። ቪዲዮውን እስከ መጨረሻው እንድትከታተሉት ግብዣችን ነው። እንግዲህ በባለፈው ክፍል የቤቲ እናት ከቤቷ ስትገሰግስ ወደ ነኪራ ቤት በመሄድ በሩን በኃይል ስታንኳኳ እንግዲህ ኒና እየሮጠች ሄዳ በሩን ከፍታ ለምን አተረጋጊም ቀሳት ይሞይ ለም እንደዚህ ትደበድብ ያለች በላ ስትላት እንኳን ልትረጋጋ እንግዲህ ኒናን በጥፊ መታት። አመነጫጭቃ ገፈታትራት ዘልቃ ወደ ነኪራ ክፍል ወደ ተኙበት ሰዓት ታንኳኳ ዘልቃ በመግባት በኃይል በጣም ተቆጥታ እነሱንም አመነጫጭቃ ስትናገራቸው ነበረ። ኪራም ተናዶ እንዴት ዘልቅሽ ትገቢያለሽ? የሰው መኝታ ክፍል ሳታንኳኪ እንዴት ይገባል? ብሎ ሲላት ምንም ክብር በሌለው ንግግር ምላሽ ሰታው እንግዲህ ስለ ልጇ ፎቶ እሷ ጋር እንደደረሰ ለምን ይህን ታደርጋላችሁ? ብላ ወደ ሳሎን ዘልቀው ለኪራ ስጠይቀው ኪራ ደግሞ በጭራሽ ሚስቴ አታደርገውም በጭራሽ ጽናት ይህንን አታደርግም ብሎ ጽናት ወደተኛችበት ክፍል ይሄድና እንግዲህ ጽናትን ሲጠይቃት፣ ጽናትን በጣም ደንግጣ ነገሩን አልካደችም እንዳደረገች እና ያደረገችበትንም ምክንያት ላስረዳህ ብላ በጣም በፍርሃት ሆና ልታስረዳ ስትል በጭራሽ የታመመ ሰው ነው ይሄን ነገር የሚያደርገው ብሏት እንግዲህ ወደ ሳሎን አምርቷል። እሷም ተከትላው ሄዳ ቤቲ እናትም አንድ ላይ ለማስረዳት ሞክራለች። የቤቲ እናት ግን እንኳን ልትረዳ በኃይል ተቆጥታ እሳት ለብሳ እሳት ጎርሳ እንግዲህ ጽናትን በጣም በኃይል እየተናገረቻት ነበረ። በባለፈው ክፍል ማለት ነው። በክፍል መቶ አንድም እንግዲህ የቤቲ እናት ቤቲ ወዳለችበት ትሄድና እንግዲህ ቤቲና ኒና አልጋ ላይ መሬት ፍራሽ ላይ ተቀምጠው ነበረ። እና የቤቲ እናት ልጇ ያለችበትን አይታ ዙሪያውን የቤቱን የክፍሉን ሁኔታም አይታ ወይን የልጄ እንደዚህ ያለ ቤት ውስጥ ከዛ ከአማረ ቤት ውስጥ ወጥተሽ ብላ በጣም ተጸጽታ፣ ተናዳ ልጇን አቅፋ ሰላም ትላት እና በዚሁ ሁኔታ ላይ እያለች ኒናም እኔ ትቼላችሁ ልውጣ ምናምን ብላ ስትል፣ አንቺ የእርጎ ዝንብ እንደርጎ ዝንብ ጥልቅ ከማለት ብትወጪ ይሻልሻል ብላት እንግዲህ ኒናም መጀመሪያ ላይ መልስ ትሰጥ ነበረ ትናገር ነበር። አሁን ግን ጉዳዩ በጣም ሲሬስ ስለሆነ በጣም ፈርታ እሺ ብላ ተንቀጥቅጣ እንግዲህ ክፍሉን ለቃላቸው ወጣ ነበረ። የተወሰነ አውርተው እናትና ልጅ ወደ ሳሎን አመሩ። ሳሎንም እንግዲህ ኪራ ነበር፣ እንዲሁም ደግሞ ቅዱስ መጥቶ ነበር። ቅዱስና ኪራ ተቀጣጥረው ነበረ። ኪራ ግን በድንገት በዚሁ በገጠመው ምክንያት የተቀጣጠረበት ባለመሄዱ ቅዱስም ወደ ጽናት ወደ ነኪራ ወደ ነጽናት ቤት መጥቶ የቤቲን እናትን አግኝቶ እንግዲህ ለማስማማት እነሱን ለማነጋገር ስለ ጉዳዩም ኪራ ከነገረው በኋላ ለማግባባት ሞክሮ ነበረ። የቤቲ እናት ግን እንግዲህ ኪራንም፣ አንዴ ቅዱስንም እየተመላለሰች በነገር በቃል በጣም እየተናገረቻቸው ምንም የነሱን ይቅርታንም ልትቀበል አልቻለችም። እነሱ የእነሱንም እንግዲህ ለማስማማት ቅዱስም ሲሞክር ልትቀበል አልቻለችም። ያው ጉዳዩን በጣም ሲሬስ አድርጋ ወደ ፍርድ ቤት እንደምትወስዳቸው እንደምታሳስራት ጽናትን እየዛተች ትገኛለች። ጽናትም እንግዲህ ወደ ሳሎን መታ ለቤቲ እናት ይቅርታ እየጠየቀች ነበረ። ነገሩ ጥፋት እንደሆነም አምና ከልቧም ተጸጽታ፣ ይቅርታ እየጠየቀች ነበረ። የቤቲ እናት ግን አሻፈረኝ በማለት ይቅርታዋንም አልተቀበለችም። ያው ዘብጥያ ነው የማወርድሽ፣ አሳስርሻለሁ፣ እንዲህ እንዲያ እያለች እየፎከረች በኃይል ትገኛለች። በዚህ ሂደት ላይ እያሉ እንግዲህ ቤቲም ትመጣለች ወደ ሳሎን እንዲሁም ኪራም ባሉበት እየተነጋገሩ ያለ ቤቲ ምንድነው የምትጨቃጨቁት? እኔ ያመኛላት ትጨቃጨቁ ብላ ስትል እንግዲህ አንቺ ሂጂ ወደ ክፍል እናወራና ትመጫልሽ ብሎት ይላል። አልሄድም በጨራሽ ስትል ኪራ ይዟት ወደ ክፍል ይሄዳል። በዚህም ጊዜ እንግዲህ የቤቲ እናት ጽናትን በኃይለ ቃል በማስፈራራት ያደረገችው ነገር ጥሩ እንዳይደለ፣ ትክክል እንዳይደለ ልጇን ለምን እንዲህ እንዳደረገች ወደ እስር ቤት እንደምታወርዳት ጠበቃ እንደገዛች እንዲህ እንዲያ ያያለች በኃይል እያስፈራራቻት ትገኛለች። በሌላ በኩል የናሆም እናት ምህሩን በነገር እንግዲህ ይዛታለች። ለመሆኑ ልጄን ትወጀዋለች ብላ እያለች ስትላት እንግዲህ ምህሩም ተደናግጣ እንዴት እንዴት አልወደውም ስትል ትመልስላታለች። አይ እንደው አማራጭ ስላመመሽ አማራጭ ስላጣሽ እንደው የተጠጋሹ ብዬ ነው። ይህንን ደግሞ ማንም እናት ለልጇ ስትል፣ ለምትወደው ልጇ ስትል የምትጠይቀውን ጥያቄን የጠየኩሽ ብላ እንግዲህ የጥያቄውን ቀለል አድርጋ ለማሳየት ሞክራለች። ነገር ግን ምህሩም በሚገባ መልስ ሰታት ከልቧ እንደምትወደው ኑሮዬ፣ ትዳሬ ብላ በዘለቂታ የምትቀርበውን ሰው አማራጭ ስታጣ እንደማትቀርበው እናሆምም ከእሷ ከሷ የተሻለ እንደሆነ ነገር ግን ያው እህል ውሃ እንዳገናኛቸው ከልቧ እንደምትወደው አበክራ ተነግራታለች። በዚህም ላይ እንዳሉ እንግዲህ እንግዲህ ያውስ ልጄ ለምንድን ነው ኩሽና የሚርመጠመጠው እንደ ሴት ወንድ ነው? ወንድ ልጅ ኩሽና መግባት የለበትም። ሰራተኛ ለምን አትቀጥሩም? እንዲህ እንዲያያ እያለቻት በተለያየ ነገር እንግዲህ የቀቻት ምን እያለች ሳለ በድንገት የምህሩ ስልክ እንግዲህ በተደጋጋሚ እየጮኸ እየጠራ ስልኳን ታያለች። የናሆም እናት ማለት ነው ስልኩን ለምንድነው ማታነሽ? በተደጋጋሚ እየጠራ ነው ስል አይ ጽናት ናት እኮ። ጽናትም ብትሆን በተደጋጋሚ የምትደውለው አንድ ነገር ቢሆን ነው ስልኩን አንሹ ብላ ስትላ ስታነሳ እንግዲህ እንዳለችውም ጽናት በጥሩ ሁኔታ ላይ አልነበረችም በገጠማት በሆነው ነገር ላይ ተረብሻ ያው የምህሩን መምጣት ፈልጋለች። ምህሩም እሺ አሁን እመጣለሁ ብላ ስልኩን ዘግታ ነበር እና የናሆመም እናት በቃ ሂጂያ ምናምን ስትል አንቺን ትቼማ እንዴት ሄዳለው ምናምን ስትል አብረን እንሂዳ ምናምን ስትል ጥሩ ሀሳብ ነው በቃ ብላ አብረው ተያይዘው ወደ እነ ኪራ ቤት ያመራሉ። እነኪራ ቤት እንደደረሱ የቤቲ እናት በራፍ ላይ ነበረች እና ተገናኝተው የት ነው ማውቀሽ ተባባሉ እና ያው የናሆም እናት እንደሆነች ስትነግራት የቤቲ እናት ደግሞ ናሆምን ታውቀው ነበር እና ኦኬ፣ ያ ተጫዋች ልጅሽ ለካይሱ እናት ነሽ ምናምን ተባብለው እና እዚህ ጋር ምን እግር ጣልሽ እዚህ ቤት ምናምን፣ እግር ሳይሆን ሕይወት ነው እዚህ ቤት ያመራኝ ብላት ልትል ስትል እንግዲህ ከነገሩ ጫፍ ጫፍ ስትል ምህሩ ደግሞ ገብተን ብናወራ ይሻላል ብላ በተደጋጋሚ ወደ ውስጥ አመሩ። ወደ ውስጥ ገብተው እየተነጋገሩ እያለ ምዕሩ ቀጥታ ወደ ጽናት ወዳለች ክፍል ሄዳ ጽናትን ስለ ጉዳዩ ጠየቀቻት። ጽናትም የሆነውን ሁሉ ነገረቻት። ቪዲዮ ቤቲን በሻወር ቤት እያለች መቅረጿን ያለውን ነገር ስትነግራት ቤቲ ምህሩም ይሄ እንዴት ታደርገልሽ? ካንቺ አይጠበቅም ብላት ተቆጥጣት ያው ያደረኩት እሳት ቀድመኝ ልቅ ደማት ብዬ ነው ነገሩ ጥፋት እንደሆነ አውቃለሁ አመኛለሁ ነገር ግን በቃ ምን ላድርግ ብላ ስትላት በዚህ ሂደት ላይ እንዳሉ ምህሩ ተናዳ እንግዲህ ወደ ሳሎን ታመራለች። የቤቲ እናትና የናሆም እናት እየተነጋገሩ ሳሎን ላይ በዛ ሂደት ላይ እንዳሉ እንግዲህ ለናሆም እናት ስለ ጉዳዩ ስለሆነው ነገር የቤቴ እናት ትነግራታለች። የቤቴ እናት እንግዲህ ቤቲንም አይታ በጣም አዝና፣ በጣም ይቺን የመሰለች ልጅ ወይኔ ልጄ ወይኔ እናቴ ምናምን ብላ እጅግ አዝና፣ አንቺ ስለሆንሽ ነው እንጂ ብዙ ሰው ቢሆን ይፈርዳል እንዲህ እንዲህ አያለች አትገኛለች። በሌላ በኩል ክብሮ ምናሰኒ ጥሩ የፍቅር ግንኙነት ላይ ነው የሚገኙት። እንግዲህ አፍላ ፍቅር በጣም ደስ የሚል ግንኙነት አላቸው። ስለተለያየ ነገር ዲስከስ እያደረጉ ስለ ቀጣይ ሕይወት፣ ስለሚሆነው፣ ስለ ወንድ ድርሻ፣ ስለ ሴት ስላለው ነገር በጥልቀት እያወሩ ቁም ነገርም ቀልድም እያዋዙ እየተነጋገሩ እያለ እንግዲህ ኪሩቤል ወደ ቤት መሄድ አለብኝ ሲላት ሰኒም አብሬ መሄድ አለብኝ ብለው ተነስተው እጅ ላይ ተያይዘው እየሄዱ እንዲሁም እያወጉ እየሄዱ እያለ እንግዲህ በዚህ ሂደት ላይ ነው። በክፍል መቶ አንድ ይህንን የዳሰሰ ቆይታ ነበረ። እንግዲህ በቀጣይ በክፍል መቶ ሁለት በቀጣይ ክፍል ማለት ነው እንግዲህ የቤት ይናት እንደፎከረችው ጽናትን ወደ ፍርድ ቤት ታቀርባት ይሆን? ታሳስራት ይሆን? በሌላ በኩል ደግሞ ለቤቲ እናት ፎቶውን ማን ነው የላከው የሚለውስ ይታወቅ ይሆን? የቤቲ እናትና የናሆም እናት በድጋሚ በአካል ተገናኝተው ያወሩ ይነጋገሩ ይሆን? ምህሩና የናሆም እናትስ እንግዲህ ምህሩ በንግግራቸው መሀል ለናሆም የምችለውን ሁሉ እሆንለታለሁ ስትል፣ የናሆም እናትም ትሆኝለታለሽ ብላ ጠይቃት ነበርና እንግዲህ የናሆም እናት ምህሩ እንድትወልድ ልጅ እንዲኖራቸው ፍሬያቸውን ማየት ጉጉቷ ምኞቷ እንደሆነ ሁሌ በዚህም የተነሳ እንግዲህ እየተጨቃጨቁ ብዙ ያለ መግባባቶች ተፈጥረዋል። መጀመሪያ ላይ በጣም እንግዲህ የምህሩን መታመም ሳታቅ በፊት ትንከባከባት ነበር። በጣም ጥሩ አቀራረብ ነበራቸው። መታመሟን ከሰማች በኋላ ግን ያው ልጅ ስለምትፈልግ እናት እንደመሆኗ የልጇን ፍሬ ማየት ስለምትፈልግ ያው በተለያየ ነገር በነገር እንትን እያለቻት ነው እና በቀጣይ ሲገናኙ እንግዲህ ልጅ እንድትወልድ ታስገድዳት ይሆን ይሄ የእኔ ጥያቄ ነው እንግዲህ በቀጣይ የምናየው ይሆናል እንግዲህ የድራማ በጣም ደስ የሚል ቤተሰባዊነት ያለበት ሁሉን የዳሰሰ ነው። በጣም አዝናኝ አስተማሪም ነው። በጣም እየተወደደ የመጣ በብዙዎች ዘንድ ተፈላጊነት ያለው ድራማ ነው። ምክንያቱም እያዝናና እያስተማረ ብዙ ቁም ነገር የሚያስጨብጥ ስለሆነ ማለት ነው። እና በዚህ ቪዲዮ ያላችሁን ሀሳብ አስተያየት፣ እንድታስቀምጡ በኮሜንት ስል እጠይቃለሁ በቀጣይ በክፍል ሁለት መቶ በክፍል መቶ ሁለት እስከምንገናኝ በሰላም ቆዩ። ሰላም ይብዛላችሁ በያላችሁበት። ይህንን ቪዲዮ ላይክ እንዲሁም ሰብስክራይብ ቤተሰብ ካልሆናችሁ አድርጉ። እንዲሁም ደግሞ ለሌላው ተደራሽ እንዲሆን ሼርን በማድረግ አበረታቱን እላችኋለው። በያላችሁበት ሰላም ይብዛላችሁ። ደህና ሆኖልን